በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን የዱራሜ ዲስትሪክት በሃላባ ሀዲያ ከምባታና ጠንባሮ ልዩ ወረዳ መዋቅሮች ውስጥ የመንገድና የድልድይ የመሠረተ ልማት ግንባታዎችን እንደሚሰራ የነገሩን የዲስትሪክቱ ስራ አስኪያጅ ኢንጂነር ሀይል ያበራ ናቸው። እኛ የምንሰራባቸው ካችሜንቶች አላባ ዞን ላይ አለ፣ ከምባታ ዞን፣ ሀዲያ ዞን እንዲሁም ጠንባሮ ልዩ ወረዳ ላይ የመንገድ ጥገናም፣ የመንገድ ግንባታ እንዲሁም የስትራክቸር ስራዎችን የድልድይና የፓይፕ ስራዎችን እየሰራን እንገኛለን። በበጀት አመቱ ከታቀዱ ስራዎች አብዛኞቹን ማሳካታቸውን ያነሱት የዲስትሪክቱ ስራ አስኪያጅ የበጀት እጥረት ስራቸው ላይ ጫና እንዳሳደረ ገልጸዋል። ፌስ ያደረጉን ችግሮች የመጀመሪያው ከባጀት ጋር ያሉ ከፍተኛ የሆነ የባጀት ችግር አለ። የሚመደበው ባጀትና ስራው አይመጣጠንም። አሁን ይህን ሬዳሹን ያመጣ ነው ከሾኔ ከተማ 285 ኪሎ ሜትር ላይ ነው። ምክንያቱም ግዴታ ኮርሴሪና ባይንደር መቀላቀል ስላለበት መንገዱን ዱሬብሊቱን ለመጠበቅ ሲባል ሬዳሹ ከአንሽ ሜራ የሚባል ቦታ 285 ኪሎ ሜትር ላይ ነው። ሌላኛው 00 ከመንገድ እዚህ ዳናማ ከተማ ላይ አግኝተን ነው እየሰራ ነው ያለ። ነው ይሄ ማለት ፔር ኮስት ነው የሚጨርሰው። በማዕከላዊ ኢትዮጵያ ክልል ተወካዮች ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ ህዝቡ ከፍተኛ የመንገድ ጥያቄ ስለሚያነሳ በክልሉ መንግስት ለዘርፉ ልዩ ትኩረት ተሰጥቶም እየተሰራ ነው ብለዋል። አጠቃላይ የመንገድ ህብረተሰቡ ህይወት ላይ ካለው ፋይዳ አንጻር በተለይም በዚህ ሰዓት የመንገድ መሰረተ ልማት የመጀመሪያው ጥያቄ ሆኖ የህብረተሰቡ ፍላጎት ሆኖ የመጣ ነው መንገድ እንደሚባለውም ደም ስር ነው። ለብዙ ነገሮች ስኬት መነሻ የሚሆነው መንገድ ነው። እዚህ አንጻር ብዙ አይነት ፍላጎትም አለው። ይሄም መንገድ ምናልባት በጀኔራል ቢያነሳ ማቴሪያል ደም ተደርጎ አልተበተናም የሚል ቅሬታ የነበረበት መንገድ ነው። አሁን ዛሬ እያየናለ ነው ማለት ነው። እንደ ክልላችን በተለያዩ ፕሮግራሞች በመንግስት ፕሮግራም፣ በሪካፕ፣ በዩራፕ እና ደግሞ በገጠር መንገድ በርካታ ስራዎች የጥገናም የፕሮጀክቶችም እየተሰሩ ነው ያለው። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን የዱራሜ ዲስትሪክት የ2017 በጀት ዓመት እቅድ አፈጻጸም ውጤታማ መሆኑን የቋሚ ኮሚቴው ሰብሳቢ ተናግረዋል። የዲስትሪክቱን አፈጻጸም ስናይ ከቢሮ ጀምረን ነው ከግቢው ከቢሮ አሬንጅመንቱ ጀምረን ነው ዲስትሪክቱን እያየን ነበር ነው። እውነት ለመናገር አብዛኛው ነገሮችን እኔ በጥንካሬ አይቻለሁ። አንዱ የማሽነሪ ችግር አለው። ይሄን ማሽነሪ ችግር ለመቅረፍ ከህብረተሰቡ ጋር ተግባብቶ የሚሰሩበት ሁኔታ ሲያይ የመንግስት ባጀት ውስን ነው። የመንግስት ባጀት ላይ ብቻ ዲፔንድ ሳይሆኑ ከህብረተሰብ ጋር አሁን ባልኳቸው አራቱም መዋቅሮች ላይ ከህብረተሰብ ጋር ተግባብተው ተሳስረው ህብረተሰብም የራሱን ድርሻ እየተወጣ አንዳንድ ቦታ ላይ ለድልድይ ህብረተሰቡ እንጨት እያቀረበ፣ አንዳንዶቹ ደግሞ ማሽን ያላቸው ማሽን ትውስት እየሰጡ በቅንጅት የሚሰሩበትን ሁኔታ ለሌላውም ተሞክሮ ሊሆን የሚችል ጥንካሬ እንደሆነ ለማየት ሞክረናል። አንዳንድ የታዩ የአፈጻጸም ችግሮች ከበጀት እጥረት ጋር የተያያዙ መሆናቸውን የገለጹት አቶ ታመነ ለዲስትሪክቱ ከክልሉ እገዛ ያስፈልገዋልም ብለዋል። ያው በጉድለት ያየናቸው አሉ። እነዚህ በእነሱ ብቻ የሚወሰን ሳይሆን ከባጀት ጋር የሚተሳሰር ከማሽን ክራይ ጥረት ጋር የሚተሳሰሩ መፈታት ያለባቸው ተብሎ የሚያነሱት አለ። ከካምፕ አበል ዝቅተኛ ከመሆን ጋር ተያይዞ ያሉ ጉዳዮች ከተፈታ ይሄ ተቋም ወይም ዲስትሪክት ለህብረተሰቡ ትልቅ አገልግሎት እየሰጠ ያለ ዲስትሪክት ነው። ይሄንን ህብረተሰቡም ደስተኞች እንደሆኑ ዝም ብለን ወደ ህብረተሰቡን ገብተን እየጠየቅን ነበር። ይሄ መንገድ በመስራቱ ህብረተሰቡን በጣም ደስተኛ ነው። ስለዚህ አሁንም ይሄ በጥገና መንጻር ከዋናው የመንገድ የሚሆን የድልድይ ፕሮጀክቶችም የተጀመሩ አሉ ያላለቁ። ስለዚህ እነዚህ ያላለቁ ፕሮጀክቶች እንዲጠናቀቁ በልዩ ሁኔታ በተያያዘው ፍጥነት ተይዞ መሰራት እንዳለበት ለነሱም ለማስቀመጥ ሞክረናል።